ታሪክ ሰርቷል። አለም ላይ እያነጋገረ ያለ ታሪክ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ሰላም ጤና ፍቅር በያላችሁበት ያለም ጥግ ዳር ድንበር ይድረሳን ዋነ እንደምላላችሁ ሁ የተከበራችሁ የአኑን የቁም ነገር ቤተሰቦች፣ ዛሬ እንደተለመደው በቁም ነገር በአስተማሪ ወቅት ቪዲዮ ተመልሰመታል። ሁላችሁም ይህን ቪዲዮ ላይ ካርጋችሁ ጀምሩት። እስቲ አንድ ትዝብት ልንገራችሁና ኢንሻላህ እንጀምራለን። ያው ተመልካች ባይኖረም ቢኖርም ዝም ብለን እናገረው አይከፋ መናገሩ አንዳንድ ሰው ጋር ይደረስለ ቢችልም ማለት ነው። ትናንትና በለቀኩ ቪዲዮ ላይ አንድ ሺህ ሦስት መቶ ሰው አይቶታል። ያው ቪው ምናም ላቸዋለን፣ ችግር የለውም እሱ። ግን ከአንድ ሦስት መቶ ሰው ማለት ነው ኮመንት ላይ ሊንክ አስቀምጫለሁ አዲስ ቻናል ከፍቻለሁ፣ ሰብስክራይብ አድርጉኝ ብዬ ነበር። እና አኑን አኑን ቤተሰብ የሁላሽ ሰብስክራይበር አይደለም፣ የሁላሽ ይህንም አይደለም። ምክንያቱም አሁን ላይ አኔ ውስጤ አንድ ሺህ ሰብስክራይበር እንዳለኝ ነው ማም ነው እኔ አሁን በውስጤ ማለት ነው፣ ሰባ ቁጥር ነው ሰባ ሁለት ሺህ ቁጥር ነው። ግን ከዛ ሰብስክራይበር ቪዲዮን ካዩት ውስጥ ቸማ አንድ መቶ ሰው እንኳን ሰብስክራይብ አላረገም። ያን ይቻላል ሄዶ ማለት ነው እንዴት ይደብራል። ባይንት ነው ቪዲዮ በእርግጥ ምናምን ነው ባይጠቅማችሁም ለሙራል እንኳን ለማበረታታት ነገር ብትችሉ ሰብስክራይብ አድርጉ። ክፋት ምቀኝነት፣ ምናምን ከውስጣችን ይውጣ ማለት ነው። አንዳንድ ሰው በቃ የሆነ ከሱ አንተ ሰብስክራይብ ክ ስላረገ አንተ ላይክ ስላረገ ከህይወቱ ላይ የሆነ ነገር የሚቀንስ ያክል የሚሰሙ ይመስለኛል። ዛይ ነው የማስቸግራችሁ። ከቻላቸው ከቻላችሁ አሁን ኮመንት ያስቀምጥላቸዋለሁኝ ሰብስክራይብ አድርጉ ይሻላ። እኔ ጠንክሬ በዛኛው ቻናል ላይ ከሰሮት በእርግጠኝነት በአጭር ጊዜ ስኬታማ የሚሆን ዩቱብ ቻናል ነው ብዬ አምናለሁኝ። የእኔ ብቻ ተስፋ ላይ መቁረትና ጠንክሮ መስራት ነው። ምክንያቱም ሰው የሚፈልገው ነገር ስለሆነ፣ ማለት ነው። ብር ሲባል ሰው ይወዳል። ብር ብር ሲባል ያን ነገር ከሰራ በጣም አቃሉ። ግን እናንተ እንደ ሙራል ልታረቡ ጠይቄ ነበረ። የታዘብኩን ነገር ቢሆን መቶ ትክክለኛ ወዳጅ እንደሌለኝ ነው ያወቅኩት በዚህ ቻናል። ሀምሳ ሶስት ነው በቃ ትክክለኛ ወዳጅ ያለኝ። ሌሎቻቸው ቁጥር ብቻ ናቸው። ለማንኛውም ይሄን ቪዲዮ ዛሬ እንጀምራለን። ከቻላችሁ ላይ ካርጉ ካልቻላችሁ ላይ ካታርጉ ችግር የለውም። እስቲ አንድ ፈግ ያደረገኝ ቪዲዮ እንመልከት። ቪዲዮ ፈግ ብቻ ሳይሆን ደግሞ በጣም ያስተምራቻ ብዬ አስባለሁኝ። ሴቶች ሶሻል ሚዲያ ላይ ሲወጡ መጀመሪያ ላይ ሂጃባቸው በደንብ ያደርጋሉ። ከዛ ትንሽ ጸጉራቸው ያሳያሉ። ከዛ በደንብ እያሳዩት ከዛም በኋላ ጭራሽ ያወጡታል። ከዛ አንገታቸው፣ ደረታቸው ማሳየት ይጀምራሉ። ከዛም በኋላ ያወልቁታል። ይሄ አሁን ላይ ያለው እውነታ ነው። ሶሻል ሚዲያ ላይ ማለት ነው። ሴቶች ሳይሆን ወንዱ በአጠቃላይ መጀመሪያ ዲን የነበረው ሰውዬ ዝና ሲመጣ ብር ሲመጣ ማለት ነው። መጀመሪያም ው ኢማኑ ደካማ ያኑ ሰውዬ ብር ይገዛዋል ማለት ነው። ራሱ ለፍቶና ጥሩ ያመጣው ብር ማለት ነው ይገዛዋል። ከዛም በኋላ ዲኑን ይስታል፣ ጌታውን ይረሳል፣ ባህል እምነቱን ማለት ነው ይረሳል፣ ጋጥ ወጥ ሰው ይሆናል ማለት ነው። አሁን ያየው ነገር ይህን ነው። በሶሻል ሚዲያ ላሉ እውነቶች የምንመለከተው ይህን ነው። አላህ ከእንደዚህ ነገር ይጠብቀን። እውቀት ይቀርማል ከፍምስን ነው ከዝናው እውቀት ቢኖረን ኑሮ የፈለገ ዝና ይመጣ ገጫ ገጨለም፣ ከዲናችን ጋር ያለን ቁርኝነት ጥሩ ከሆነ ሺሺም ብንሆን ምንም ቢመጣ ዲናችን የምንለቀው ሰዎች አለን ነው። አሁን ትንሽ የዝና ከመጣች ትንሽ የብር ከመጣች አብዛኞቻችን ዲናችን የምንለቀው ነገር ያስተዛዝባል። ይሄ ቪዲዮ አስተምሮናል ብዬ አስባለሁ። ከመቶ 20 ዓመት በላይ የቆየው የሙስሊሞች ቅርስ በሌሊት በጸጥታ ኃይሎች እንደፈረሰ እየተነገረ ይገኛል። ሙስሊሞች ናችሁ በሙሉ በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ እስከ መጨረሻው ተከታተሉኝ። በአዲስ አበባ በየካ ክፍለ ከተማ ከመቶ 20 ዓመት በላይ የቆየ በቅርስነትም የተመዘገበው ታሪካዊ የወሌ መሐመድ ቤት በሌሊት መፍረሱ እየተነገረ ይገኛል። ከሌሊቱ 9 ሰዓት ላይ የጸጥታ ኃይሎች መጥተው በቤት ውስጥ የሚገኙ ሰዎችን ሁሉ ካስወጡ በኋላ ቅርሱን እንዳ እንዳፈረሱት ተነግሯል። ከዚህ ቀደም የባህልና ቱሪዝም ሚኒስትር እንደተናገረው ማንኛውም ቅርስ የተባለ ቦታ በየትኛውም ቦታ ላይ እንደማይፈርስና ለጉብኝት ክፍት እንደሚሆን ተናግረው ነበረ። በአዲስ አበባ የተባረክ መስጂድ አጥርም ጨምሮ ይህ ታሪካዊ የሙስሊሞች ቅርስ ፈርሷል እና መፍትሄው ምንድን ነው ትላላችሁ? ሙስሊሞናችሁ በሙሉ ይህን ቪዲዮ በደንብ ሼር ኮፒ ሊንክ ሪፖርት እያደረጋችሁ አዳርሱት። ጅግ በጣም ያሐዝናል። ይህን ነገር ምን እንደምል አላቅም። እንደ ወንበዴ አንድ የመንግስት አካል የምለው የፀጥተው ዘርፍ እንግዲህ የመንግስቱ አካል ስለሆነ ወይም እነዚህ አፍራሾች ማለት ነው፣ እንደ ወንበዴ በሌል ሲያፈርሱት ምን ይባላል? ሐቂቃ ምን ይባላል? የሚመለከቱ አካል ስርዓት ሊያሲዝ ይገባል። ቆርቆሮ አሳይቶሽ፣ ቆርቆሮ ማለት እህቴ መኪና ነው። ቆርቆሮ አሳይቶሽ ሊደልልሽ

ትንሽ እንደው ከዲን ወጡ የተባለው ተቃቅፎ ምን ብለው እዚች ጋር ጉንጭ መስ ይሳሳማል። ከዛ በኋላ በቃ ሰው እንዳያይን ፍራቻ ነው። ምናልባት ግብዥ ካደረገ ጁስ ቤት ይገባበዛል። ይህም ሐራም እኮ ነው። ግን በዚህ ነበር አሁን፣ አላ ይዘንልን ቀላል ሆነ ዝሙት ላይ ለመወደቅ። በቃ አንድ ቴክስት አንድ ስልክ ብቻ። ወዴት እያመራን ነው? እህቶች፣ ክብርሽን ጠብቂ። ይህን ክብርሽን ወጣትነትሽን አላህን በሚፈልጉ መልኩ አሳልፊ። ወጣትነትሽን አታባክኒው ነው ወጣትነትሽን ነገ ርቆሽ ለሜሶ አትጩ። አዎ ወንዶች ጉዳችሁን ስሙ። አብዛኛው ወንድ ሴትን እንደ ሎሚ ምጥጥ ያረግና ገርል ፍሬንድ ብሎ ልክ ጋብቻ ብቻ ሲመጣ ይመጣ እናኛ ጋር ኡስታዝ አቤት ላገባ ነው እና የመስጊድ ልጅ የለችም ይላል ላኢላህ ኢላ ጓደኛ አድርጎ የያዛት አጠቃላይ አይፈልጋትም የመስጊድ ልጅ የለችም ይላል። ስለዚህ ሞኛት ትሁኝ። ይቴ ወንዶች ፊት ነው የምናገረው ቢከፋችሁም ይክፋችሁ። እህቶች አሏችሁ አይደል? ለእህቶቻችሁ ስለምታስቡ። ማለት ሞኛቱኝ አንችነትሽን አንችን በክብር ሽማግሌ ልኮ ለሚጠይቅሽ ብቻ ዝግጁ። ሽማግሌ ልኮ ማለት በክብር ቤተሰብሽን አስፈቅዶ ኒካህ ታስሮ ህጋዊ ሚስት የሚያደርግሽን ብቻ ነው በር ልከፍችም። ለሌላው ኖ፣ ቀይ መስመር ነው። አይሆንም በይ። ሰምታችኋል። አይሆንም በሩ በቤት ኪራይ ስንኖር ቤቱ የእኛ እንዳልሆን አስበን እንደማንደላደለው የዱኒያ ህይወትንም በዚህ አይን የማናየው ለምንድን ነው? አንድ ሰው ኑሮውን በሌሎች ሰዎች ባለቤት በሚተዳደር ቤት ኪራይ እየከፈለ የሚኖር ከሆነ በሆነ ምክንያት ቤቱን መልቀቁ እንደማይቀር ይረዳል። በዚህ በዚህች በማትገመት በጥቂት ዓመታት በምትሰላ የዱኒያ ቆይታ ግን ዘላለማዊነት ለምን ይሆን የሚሰማል? ይህን ጥያቄ ሁላችንም ልንመልሰው ይገባል። የሰው ልጅ በኖረ ቁጥር ወደ ሞት መገስገሱን ከማስታወስ ይልቅ በህይወት እንደሚሰነብት ማሰብ አላህ ሱብሓነሁ ወተዓላ የዘረጋውን ዩኒቨርስ እውነት ተቃራኒ ነው። ለመሆኑ ለቀናት ከምንወጣው የኪራይ አለም ምን አተርፈናል? እውነት ነው እች ጊዜ ከሆነችው ዱኛ ላይ ለነገው ለአኺራ ቤታችን ምን ያህል አተርፈናል? ይህ ጥያቄ ልወላችንም ነው። ለአንተ መጠጊያ አላህ ነው እኮ። የሆነ ምንም ነገር ቢበላሽብህ የሆነ ነገር ባይመቻችልህ ባይሳካልህ፣ ምናምን ሰላት አለህ አንተ አልቅሰ ምላሽ ታገኛለህ። ወዴት ነበር እኛ የምናለቅስበት? የለም

አንተ ቢያንስ ወደ ወደ ሰላሳ ትመልሳለህ። ገብቶሃል? ቢያንስ ነገሮች ያን ህይወት አታውቀውም፣ የሆነ ሄደህ አትገኝም። እኛ ዛሬ ምን አገባ ጠጣው ብጩ ብጩ የሚሰማኝ የለም አንዳንድ የሰለምቴዎችን አህዋል ሲታይ የኛ እስልምና ግን እንዴት ነው ያጠራጥርናል ለማንኛውም ይህን ቪዲዮ ሙሉ ማየት ከፈለጋቸው እንደ ሀሳብ የሚለውን ፕሮካስት ዩቱብ ላይ ተመልከቱ ይህ ከኋላ የምትመለከቱ ሰው ዶክተር ካምሩል ኢስላም ይባላል ባንግላዴሽ ውስጥ የሚገኝ ዶክተር ነው ያው ታሪክ ሰርቷል አለም ላይ ያነጋገራል ታሪክ እሱ ምንድን ነው ከ1800 በላይ የሚሆኑ የኩላሊት ንቅለት ተከላዮችን በነፃ መስራቱ ነው ያለምንም ክፍያ መስራቱ ነው እና ይህ ሰውዬ እንግዲህ ዚህ በነፃ ማገልገል የተማረበትን ሙያ በነፃና ና በጣም በጣም በትንሽ ፕራይስ በማገልገል ይታወቃል። ከዛ ውስጥ እንግዲህ በጣም ስክሰስፉል የሆነ የኩላሊት ንቅለ ተከላዎችን በማድረግ ነው ከፍተኛ የታወቀ ሰርጅን ነውና ከዛ ውስጥ እንግዲህ አንድ ስምንት መቶ በላይ የሚሆኑትን በነፃ እንዳደረገ ና ይህም ከፍተኛ የሆነ ዝናና ታሪክ መልካም ነገር እንዳተረፈለት እየተነገረ ነው ያለው። ባይ ዘ ዌይ እሱ የሰጠውን ኢንተርቪው የሆነ ጊዜ እያየሁኝ ምንድን ነው ያለው አንዳንድ ጊዜ ክፍያ በሚጠይቅበትም ሰዓት በዛ ቀን የሚያስፈልገው ያንን ሰርጀሪ በሚሰራ ቀን የሚያስፈልገው ሆን ክፍያ ነው። ለምሳሌ ያን ቀን ቤቱ ላይ ግሮሰሪ ኦር የትንንሽ የቤት እቃዎች አሉ አላይቀርም አስቤዛ ብሮሰሪ ማት በእኛ አስቤዛ ነው መሰለኝ። ናው ቤት ውስጥ የጎደለ አስቤዛ ካለ ያንን አስቤዛ ብቻ እንዲገዙለት ነው የሚጠይቀው። እንዲሁም ደግሞ ያን ቀን ያን ሰርጀሪ በሚሰራበት ቀን የመብራት ክፍያው ደርሶ ከሆነ የመብራቱን ክፍያ ብቻ እንዲከፍሉለት እና ያን ቀን የሚያስፈልገውን ኢሴንሻል የሚለውን ወጪ ብቻ የሚጠይቅና ሌላውን ግን ዝም ብሎ እንደሚሰራ የተናገረበት ታሪክም ነበረ። ለማንኛውም ግን ያው ዶክተር ካምሮን ኢስላም ያው ጸዴ ስራ ሰርቶ አለም ላይ መነጋገሪያ ሆኗል። ያው እንደዚህ አይነት ሙስሊሞችን ያው ፊቱን ምናምን መስሙ ምናምን እንደምታዩት ነው። እንደዚህ አይነት ሙስሊሞችን ሜንስትሪም ሚዲያ ውስጥ ስለማይነግራችሁ እኔ ልንገራችሁ ብዬ ነው። ማሰላም እውነት ነው። እንደዚህ አይነት ዜናዎች እርስ በርስ ካልተዘጋገበም በቀር ይሄው ዓለም ያለው ሚዲያ ይዘግባል ማለት ዘበት ነው። እነሱ ገዳይ አራጅ ለማለት ነው የሆነ ቦታ ብቻ የሆነ ኮስታ ሱ እንጂ የሆነ ቦታ የሆነ ሰው ተገደለ ይባል ሙስሊም እንደዚህ ነው ለማለት እየሮጥ ይመጣሉ። ግን እንደዚህ አይነት ጀግኖችን ግን አይቶ ባላየ ነው።

ሰበር ዜና ከሁለት ሚሊዮን በላይ የእስራኤል ዜጎች ሱናሚ በተባለ የአእምሮ በሽታ መጠቃታቸው እየተነገረ ይገኛል። አካውንት ሪፖርት ተደርጎበት ቪዲዮ እየደረሳቸው አይደለም። በደንብ ኮፒ ሊንክ እያደረጋችሁ እስከ መጨረሻው ባለሙያዎች ሱናሚ ብለው የሰየሙት አስከፊው በሽታ ከሁለት ሚሊዮን በላይ እስራኤላውያን አጥቅተዋል። እጅግ አሳሳቢ ደረጃ ላይ እንደደረሰ እየተናገሩ ይገኛሉ። በእስራኤል የጭንቀትና የሱስ መጠኖች በከፍተኛ ሁኔታ ጨምረዋል። ባለሙያዎቹም ይህ ክስተት ቤተሰቦችን ማህበረሰብና ቀጣይ ትውልድን ጭምር የሚጎዳ ነው ብለዋል። እሱ ብቻ አይደለም ለረዥም ጊዜ የማህበራዊ ቀውስ ሊያስከትል እንደሚችልም አስጠንቅቀዋል። በዚህ ጉዳይ ላይ ምን አይነት ሀሳብ አላችሁ? ኮሜንት ላይ ያስቀምጡ። በደንብ ግን ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ቪዲዮውን አዳርሱት። መርሀብ ያው ቪዲዮውን አዳርስናል። በዚህ ጉዳይ ደግሞ የምንለው አላህ እንግዲህ በፈለስጤም ሞት የተደሰቱትን በፈለስጤም ለክሶ የተደሰቱትን በሙሉ በዚህ ወረርሽኝ አጥቃቸው ነው ምሮ